ሰላም፣ ሰላም ወደቱ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ሰላማችሁ ይያላችሁበት ቦታ ቢዚ ትበላችሁ። እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ አዲስ የሆናችሁ እንደተለመደው ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ወደ ቻናሉ ተቀላቀሉ ቤተሰብ እንሆን እና ቤተሰቦች ዛሬ በአንድ ቪዲዮ መጥቻ አለው እንደምታዩት ባለፈው ያው ሀለሉያ አሰራር ትንሽ ድምጽ ቢረብሽም እያየን ነበረ። ዛሬ ደግሞ ቻይኔዝ እየሰራን አብረን እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ ማለት ነው። ለምትሰጡኝ አስተያየት ይህንን አስተካክል ለምትሉኝ በጣም ነው የማመሰግነው ማለት ነው ቤተሰብ፣ እግዚአብሔር ያክብርልኝ እና ዛሬ የምናየው እንግዲህ የቻይኒዝ አሰራር ነው። እዚህ ላይ ምን አቅርበናል? ካሮት፣ ካሮት ሁለት አቀርበናል ለቻይኒዝ ሩዝ አሰራር ማለት ነው። ይሄ ደግሞ ፍልፍል ባረጥ ነው። ፍልፍል ባረጥ ሁለት፣ ያው እንደየመጠኑ ነው። ትንሽ ምንሰራ ከሆነ ብዙ ምንሰራ ከሆነ በመጠኑ ነው። ይሄ ደግሞ ፋሶሊያ አቀርበናል ማለት ነው። ፋሶሊያ የተቆራረጠ ቆራርጭ ፍሬዘር ስለማድረግ ሆነ የተዘጋጀ ነው። ያው የቻይኔዛ አሰራር ማለት ነው። እዚህ ላይ ደግሞ መሽሩም መሽሩም፣ እና ይሄ ደግሞ ብሮኮሊ ማለት ነው። ብሮኮሊ አክተር ወይም አረንጓዴ ብሮክሊ። ይሄ ደግሞ መሽሩም ነው። አገራችን እንጉዳይ የምንለው ማለት ነው። እንደ እንጉዳይ እና መሰለኛው እንጉዳይ ነው። በእኛ ሀገር ይሄ እነዚህ ደግሞ ትናንሽ እንትኖች ናቸው፣ ጨርቃዎች ያልበሰሉ በቆሎዎች ናቸው ማለት ነው። ገና በልጅነታቸው ነው፣ የምር በልጅነታቸው ነው ማለት ነው። ቆርጦ ያመጧቸው ሳይበስሉ ለኛ ገር ይሄ ምንም አይሰራም። ግን እዚህ አብሮ ይሰራል ማለት ነው። ከሩዝ ጋር ከተለያየ እንትን ጋር ይሰራሉ፣ ከፓስታ መኮረኔ ጋርም ከሌላ። እዚህ ላይ ደግሞ ድብስ ሮማን ነው ማለት ነው። ድብስ ሮማን ያው በቃው ስላላሳየዋችሁ ይቅርታ፣ በመጠኑ ነው ወይም የለክቻ መጣሁት። እዚህ ላይ ደግሞ እዚያ ት ዘይቱን ነው ማለት ነው ዘይት ዘይቱን ና የሆነ ዘይት ዴ ነው ያቀረብነው ማለት ነው። እና ግብአቶቻችን እነዚህ ናቸው። ያው በዶሮም ይሰራል በዶሮ ሰድር ማለት ነው። በዶሮ ሰድር ግን ዛሬ አልሰራም። የቪጂቴብል ቻይኔዝ ነው የምሰራው። እዚ ላይ ደግሞ ሽንኩርት አለን ሽንኩርት አለን ማለት ነው። ከዚ ላይ ሽንኩርት ጠዊል ማለት ነው። ረዣዥሞች ሽንኩርት ረዣዥም አረንጓዴ ሽንኩርት ማለት ነው። እነዚህን አቅርበናለኝ። እነዚህን ሁላቸውን ንከታቱ ና ያው ጀዘራችን አሁን ካሮታችን እየላጥነ ነው። ያንን በነገራችን ላይ ይህን መሽሮም ብሮኮሊ እንደዛ ከከታተፍኩ ከታተፍኩ ካዘጋጀው በኋላ ነው ያስታወስኩት ማለት ነው። እና ለመቅረጽ ያስታወስኩት ለዛ ነው። ቤተሰብ ያው ይህን ይመስላል እንግዲህ። ጀዘራችን በዚህ መልኩ ቆራርጠናል። ፍልፍል ባረጣችንም በዚህ መልኩ ቆራርጠናለኝ። ካሮት ፍልፍል ባህርጥ እና ያኛው ደግሞ ፋሶሊያ ነው ማለት ነው። ፋሶሊያው እንደነገርኳቸው ቆራርጬ ፍሬዘር ስለማረግ እኔ የተዘጋጀ ነበር ማለት ነው። በዚህ በዚህ ሳይዝ ቆርጫለሁ። በዚህ ሳይዝ በመረባ ሳይዝ ነው ለቻይናይዝም ንቆርጠው ማለት ነው። ያው በዶሮ ሰድር እንደነገርኳችሁ ዛሬ በዶሮ አልሰራም እንጂ በዶሮ ሰድር ቢሆን ያው ልክ በመረብ አንቆርጥ ነበር። እዚህ ላይ እንግዲህ ድስታችንን አቅርበናል ምንሰራበትን ማለት ነው። እዚህ ላይ ደግሞ ሩዛችን ቀቅለን አዘጋጅተናል። ቻይኔዝ የምንሰራበትን ሩዛችን ቀቅለን አዘጋጅተናል። ያው በነገራችን ላይ ትንሽ ነው ምሰራው ዛሬ እኔ ማለት ነው። ብዙ ማለት አይደለም ለልጆቹ ስለሆነ ያው ብዙ ለቤተሰብ ለሁሉም ነው ስላልሆነ፣ ቦታ ነው መስ ያለ ምሰራው ሌላ ምግብ አለ ከዚህ ላይ ሳሎን አንድ የተሰራ ማለት ነው። ተሳስዋል እና ምናምን የተሰራ ስላለ ቻይነዙን ያው ልጆች እንፈልጋለን ስላሉ ነው ማለት ነው እና በዚህ መልኩ አዘጋጅተናል። ድስታችንን፣ ፍርናችንን እሳታችንን ከፈትን ማለት ነው። ትንሽ እሳቱ ጋር ልስከሚል ዘይቱን በደንብ እንትን እንድልልን፣ ለዛ ነው ጋዙን ትንሽ ለኩሽ ያቆየሁት ነው። በነገራችን ላይ ያው ብዙም አንድ ብቻ ስትሆኑ ለመቅረጽ አይመችም እና ለዛም ነው ለመቅረጽ ብዙ ስለማይመች ለዛም ነው ማለት ነው ትንሽ ቆየት ያልኩት። እሳቱም ደግሞ ቶሎ እንትን ስለማይል ነው ይህን ያመጣ ነው። እነዚህ አድርገናል ማለት ነው። ዘተን ያው እንደዚህ በእንትን ያረግኩት ተለክቶ ስለ እዚ ለኪ ነው የምትለኝ ሴትዬ እና በዛው ለክቸ ስለማደርግ ነው ማለት ነው። ዘይ ዘይቱንም ጨመር አረገ ነው ከዚህ ላይ ያው ትንሽ ነስ ስላለው ስላየውኝ ጨመርኩበትና እንግዲህ ዘይታችን ትንሽ ሞቅ ከሚል እናቆይና እንጠብሳለን ማለት ነው። በነገራችን ላይ በዶሮ ደግሞ አንድ ቀን ያው ስንሰራ እንደዚሁ በዶሮ ስንሰራ በዶሮ ቻይኔዝ ስንሰራ የዶሮ አሳያችኋለሁ ማለት ነው። እናያለን አብረን። ይሄ ደግሞ የቬጂታብል ነው እንደነገርኳቸው እና ሽንኩርታችን ያው በንትን ሽንኩርት ነው የሚሰራው፣ በሽንኩርት ያለ ሳይሆን በሽንኩርቱ፣ በአረንጓዴ ሽንኩርት፣ ረዣዥሙ ሽንኩርት ወይም ያረኩበት ዘይታችን ላይ ማለት ነው። በዚህ መልኩ ያው ብዙም አይደለም፣ ብዙም አስፈልገውም። ሽንኩርት ያው እንደየመጣው ነው። በነገራችን ላይ ብዙ መንሰራ ከሆነ ትንሽ መንሰራ ከሆነ አይተን እና ማሰላለን እንደዚህ እያደረግን ማለት ነው። በነገራችን ላይ ቻይኔዝ ማለት ነው፣ የምር በጣም ጣፋጭ ምግብ ነው ማለት ነው። በጣም ይወዱት አለ ልጆቹ ምናምን በጣም ነው የሚወዱት። የቬጀቴሪያንም ሆነ የቺከንንም ሆነ በጣም ተወዳጅ ጣፋጭ ምግብ ነው ማለት ነው የምር እና በዚህ መልኩ ያው ሽንኩርታችን ትንሽ ቀላ ያማሳለ ነው ማለት ነው። እዛ ካሮታችን እንጨምራለን። ያው ካሮት ቶሎ የመብሰል ባህሪ ስለሌለው መጀመሪያ ካሮታችን እና ሽንኩርቱ ጋር እንጠብሳለን። አባለ ገን ከተፍ ነውን ሽንኩርታችን ማለት ካሮታችን ከዛ ፋሶላትን ጨመረን፣ ፋሶላም ልክ እንደዚያው አብረን እንጠብሳለን ሽንኩርታችን ጋር ነው። ሁሉንም ቪጂቴብል እንጠብሳለን ማለት ነው። የከታተፍናቸውን አዘጋጅተን ያቀረብናቸውን እንደዚሁ አብረን ቀላቅለን እንጠብሳለን በሽንኩርታችን እኔ ምር የሚመቸኝ ቢሆንና ጊዜ ሲኖረኝ የምር ነው። ሙላችሁ እና ያው የተለያዩ ምግቦች ስንሰራ ስንሰር እንደ ስንል እንትም ማለቱ አሪፍ ነው። የምር እንደዚህ ቪዲዮ ቀርጾም ማስቀመጥም ሆነ ዩቱብ ላይ እንት ማለቱ ያው የሚያቅም ያውቃል፣ ግን ማያቅም እኔ አንዳንድ ምግቦች ማላቃቸው ካሉ ጽፌ የነበርን ትምላቸው ማለት ነው ጽፌ አውጥቻ ነው ዩቱብ ላይ አንዳንዴ መሰራ የነበረው ስለዚህ ትንሽም ሆነ ትልቅም ሆነ ጽፈን እንደዚሁ እንትን ስንል ልክ እንደዛ አድርገን ከሰራ ነው ያው አሪፍ ነው እንደዚህ ቪዲዮ መቅረጹ ምን ማለቱ እና እዚህ ላይ ደግሞ እንግዲህ ሳሎና አለ እያልኩ ያሳየው ነው ማለት ነው። ሳሎና እዚህ ላይ እዚህ ላይም ሌላ ሩዝ አለ፣ ሌላ ምሳ አለ። ይሄ ብቻ ሳይሆን ማለት ነው። እንግዲህ ቀላ እስከሚል እና በሰል እስከሚል እንደዚሁ እየማሰለ ነው ማለት ነው። ሩዛችንም እየደረሰ ነው። ይሄኛው በነገራችን ላይ ሳልሆነው ነው ሩዝ ነው። ያኛው ደግሞ ለቻይኒዝ ነው የቀቀልኩት ማለት ነው። የመሮላቸው ሞክራችሁ ብታዩት በቤት ያው እንቁላል ምናምን ይገባበታል እንጂ የጾም ነገር ስለሆነ በጣም በተለይ ምን ጾም ልጆች እንደዛ ካለን አሪፍ ነው። በመቀጠል ይህንን እንትን እንጨምራለን ብሮክሊውን እና ቻይኔዛችን ማለት ነው። ምክንያቱም ብሮኮሊ ቶሎ እንትን የማለት የመብሰል ባህሪ ስላለው እንደዛ አድርገን ቀላቅለን እንግዲህ ሁሉንም በአንድ ላይ እያማሰለ ነው ማለት ነው። እዚህ ላይ ደግሞ ያው እንትናችንም በቆሎ በእንትኖ የከተፍ ነው፣ ትናንሿ በቆሎ እስከንተን እስከንጫቱ ነው። በነገራችን ላይ ትናንሽዋ ገና ለገዋ ስለሆነች እና በዚህ መልኩ እያበሰለነው ቁድራችን ማለት ነው። እዚያ እንደዚህ እናረግና ትንሽ ክድን እናደርገዋለን። ትንሽ ይቆያል ማለት ነው። ከዚ ትንሽ ክድን እንዳደረግን አንድ ትንሽ ደቂቃ እናማስላለን። እንደ ቶሎ የመብሰል ባህር ያለው ክድን መሰል ማለት ነው። በመፋለቱ ስለሚመስል የሚያምር ከለር እየሆነ ነው ማለት ነው። ጾመኛውን ልጆች አንዳንድ እንደዚህ ብንሰራ ምንም እንቁላል ምንም ሳናስገባ ከሮዙ ጋር የምር በጣም ነው የሚጣፍጠው። አንዳንድ ያው ጾም ከሆነ ምን እንብላ ያኔ ድንች ወይ ሌላ ሳልሆነ ነገር ምናም እነሱም በእርግጥ በጣም ነው የሚወዱ ቻይኔዝ ማለት ነው። ግን ያው እነሱ ቻይኔዝ በዶሮ በእንቁላል አብሮ ስለምንቁን ስለምለው እዚ ላይ ፍልፍል አስወጥ እንጨምራለን እንደየመጠኑ ማለት ነው በማንኪያ ላረኩም መጠኑ እንትን ስለምለው እናንተ ያው በማንኪያ መጠናችሁ ማድረግ ትችላላችሁ። እኔ ግያው እንትኑን ትንሽና አረኩት እዚህ ላይ ፍልፍላ ስወጥ ወይም ቁንዶ በርበሬ ማለት ነው። እንደዚህ አድርገን ያው እዚህ ላይ ደግሞ ማጀ ማጄ እንጨምራለን። ያው እንደየመጠኑ ብዙ የምንፈልግ ከሆነ ደግሞ ማጄ ያው የጨው ባህሪ ስላለው፣ ጨው ስለሆነ ብዙም ሳይበዛብን እንጨምራለን። ከዚህ ላይ አንድ ካርቶን ማጀ ወይም ሁለት ፍሬ ማለት ነው። እኔ እንደዛ ነው የጨመርኩት። እናንተ ደግሞ እንደ እየመጠኑ የምትሞክሩት ካላችሁ ማለት ነው እንደ እየመጠኑ መጨመር እንችላለን። ያው ብዙ በምሰራ ሰዓት ብዙ እየመጠኑ አይቼ ይጨምራለሁ። እንደዚህ እናድርግና ትንሽ ክድን እናደርጋለን በእንፋሎቱ እንዲበስልልን ማለት ነው። እዚህ ላይ እንግዲህ ሁለት እንቁላል ያቀረብኩት፣ ብዙ ምስል አልሆነም የምንሰራው። ሁለት እንቁላል አቅርቤያለሁ። እንቁላላችንን እዚህ ላይ እንሰብርና እንቁላላችንን ሰብረን ነው እና እናማስላለን ማለት ነው። በነገራችን ላይ እንቁላሉ ለብቻ ነው የምጠብሰው መጀመሪያ፣ ከበኋላ ነው የምቀላቅለው ማለት ነው። ለብቻ ከዚህ ላይ ጠብሰዋል፣ በዚህ ከዛ ነው የሚጨመረው። ያው ዘይታችን እዚህ ላይ ትንሽ ጠብ እናረግና እንደየመጠኑ ነው የእንቁላላችን መጥበሻ ማለት ነው። እንደዚህ እናቀላቅላለን። እንቁላላችን እናቀላቅልና እንጨምራለን መጥበሻችን ላይ ከዛ ከዚህ የሚያማሰልነው በደንብ የሚያምር ከለር እየሆነ እየበሰልነው በጣም ነው የሚያምረው። ከለሩ እንደምታዩት ስትበሉት ደግሞ በጣም ይጣፍጣል ማለት ነው። እዚህ ላይ ደግሞ ትንሽ እንትን ትንሽ ከሞን ማለት ነው። ከሞን በኢትዮጵያ ምን እንደሚባለው ነገር ላይ አላቀም። ትንሽ የከሞን አረቆ እዚህ ላይ እንግዲህ ሁሉም እየበሰለልን ነው። እዚህ ላይ ደግሞ እንቁላላችን እየጠበስ ነው። ያው ፍርፍር ማለት አለበት እንቁላላችን ስንጠብስ ከጠን ብሎ ፍርፍር ማለት አለበተኝ በዚህ መልኩ ከዛ ትንሽ ፍልፍል ቁንዶ በርበሬ እንጨምራለን፣ ጨምራለን ፍልፍል አስወጥ እንቁላላችን ላይ እንጨምርና ለዚው ትንሽ ተረቅ እስከሚል በሰልስ እስከሚል እናንፈራፍራለን ማለት ነው እና ማስላለን ከዚህም እንደዛው ቁድራችንን እያየነ ነው። ቪጅቴብላችንን እያየነ ነው። ከዛ ድብስ ሮማናችን እንጨምራለን ያው እየበዝ ስለበሰለ እንደና ድብስ ሮማናችን መጨረሻ ላይ እንጨምራለን። ድብስ ሮማን ያው ታውቁታላችሁ ብዬ አስባለሁኝ። ወይ ደግሞ አንድ ቀን ያው በችክን ስ ስራ እንደነገርኳችሁ በጠርሙስ አመጣለሁ ዝም ብዬ ቀርቻ ነው እንትን ያልኩት ማለት ነው። ወይ ደግሞ መጨረሻ ላይ አስገባለሁ እና መጨረሻ ላይ አስገባላችኋለሁ። እንግዲህ በዚህ መልኩ በማያምር ከለር እየደረሰልን ነው የዛ ሩዛችንን እንጨምራለን። እንቀላቅላለን። ቀቅለን ያስቀመጥነው ያጠለልነውን ሩዝ እንጨምራለን። እንደዚህ እንደዚህ አድርገን ምርዛችንና መሰል ነውን ያዘጋጀነውን ቬጂቴብላችን እናቀላቀላለን ማለት ነው። በዚህ መልኩ የምር በጣም ነው የሚጣፍጠው ጣሙ ማለት ነው። ያው እንደዚህ እንደምታዩት ነጭ መስላችኋል እንጂ አሁን ከለሩ ትንሽ ቡኒ እየሆነ ይሄዳል። ስልክ ድንስ የምር በጣም ነው የሚጣፍጠው ማለት ነው። እዛ እንቁላላችንን ከላይ እንጨምራለን። አዘጋጅተን ያስቀመጥነው እየጠበስነው ነው። እንቁላላችንን ከላይ እንጨምራለን ሩዛችን ካረግነ በኋላ፣ ከዛ እንደዚሁ በሁለት ማንኪያ ይዘን ማማሰያ ይዘን እንደዚሁ እናደባልቃለን ማለት ነው። የምር በጣም እጅ ነው የሚያስቆረጥመው በጣም ነው የሚጣፍጠው ማለት ነው። የቻይኒዝ ምግብ ይሄ ቬጀቴሪያን ነው ብያችኋለሁ። የ ዶሮ ሲሆን ደግሞ ዶሮውን እንደዚህ ጠብሰን የምናዘጋጀው ማለት ነው። እንደዚህ ያቀላቅለን ትንሽ እናቀላቅለንና እንደዚሁ በደንብ ማለት ነው በደንብ እናቀላቅለዋለን እንዲዋሃድልን አብሮ ከሰራነው ከዘጋጀ ነው። ከቬጂቴብል ጋር እንዲዋሃድልን በደንብ እንቀላቅላለን ማለት ነው። እንደዚሁ ቀላቅለን ከዛ ሰዓታችን ቀነስ አድርገን እንከድናለን፣ ትንሽ ያ እንፋሎቱ እንዲወጣ ማለት ነው።